ኢሮን ኖሚ እኔ እናንተ የምንተዋወቀው በርስፔክት ነው። በድስት ርስፔክት ከመጣ ደግሞ ይኖሚ ወረዴ ተሳስተህ እንዳከፍት ነው የምልህ። እዚህ አፍን በአንደር ከበር ገብተህ የምትከፍተውን አፍን ፎቶን አውቅቼ ነው የምለጥፍልህ። መቼ እንዳስኩት ፎቶን ታውቀኛለህ። አንቺ ፍሬነሽ መውተሽ ሁን ያናደርሽኝ አጨርሰው ነበር በደንብ አድርጌ እንዴ የምን ብል ግና ነው እንደዚህ ከኔ ጋር እንደዚህ ስፍፍጥ ያመጣው? ከመቼ ወዲህ የት ተገናኝተን? እኔ እናንተ የት ተገናኝተን የት ተገናኝተን ነው ከኔ ጋር እንደዚህ መሰፋፈጥ የፈለከው ነው የምልህ። ኧረ ማሜ፣ እዚያ እንደ ከበር እየገባችሁ አፋችሁን እንደምትከፍቱት መሰለ እንዴ? ሌላ ሰው ነው ቂጦ የሚል ስል እኔ አይደለሁም አፈር ከድሜ ነው ማስገባ እኔ ማሜ ሽንታ

ለብሰው አንተ ይሄ ነው አልኩ። አንተ ቅማላም፣ አንተ የምታቀኝ ኔን ነው። እንዳንተ አይነት ወንድ እንዳለኝ አታቅም። ስንት ወንድ ቤተሰብ እንዳለኝ አታቅም። አንተ ሽንታም ብስብስ፣ ድፍረትህ አትደግማትም አልኩ። ሪከርድ ያደረኩ ዋጋ ያስከፍላል። እንዳትረሳችን። አረ ቅማላም፣ ብስብስ ዝተታ በቄሮ ይለኛል። አንተ እበት የምታስፈራራውን ሰው አላወክም።

አለ ግርማሞ፣ አላርፍም። ቴክስታት አድርግልኝ። አንተ ብስብስ፣ አላርፍም አልኩ። ተሳስቶ ነው እጄ ላይ የጣለ። እኔ አንተ፣ ጭራሽ ልጆቼ የሌለት፣ አሳይሀለሁ። ዋጋ ካላስከፈልኩ እኔ ማሜ ነኝ። ዋጋ ነው ማስከፍል። አንደኛ ደውለ፣ ልጆችሽን አንቄ ነው ምገልልሽ። እኔ ቄሮ ሆነህ ነው ሳምቲንግ ላልክ፣ አለ ሪከርድክ። ሁለተኛ ፎቶ አለ እጄ ላይ ዋጋ አስከፍልሀለሁ። የእህትህን ቤት በደንብ አርጌ ጠንቅቄ ነው ማቀለ ዳላስ ላይ ዋጋ አስከፍልሀለሁ አልኩህ። አሳይሀለሁ፣ አሳይሀለሁ። በዚህማ ተሳደብ አንተ ብስብስ ጋኝ አንተ ብስብስ ሰካራል እንደ ሌላ ሰው ምት እየዋለ እሱን እኮ ልንግርሽ የፈለግኩ በቃ፣ ልጁ መከብሎት ከሆነ በራሱን ስራሉ እና ተረጋጊ። አንቺ ሌላ ነገር ካስፈለገ እኮ መነጋገር እንችላለን። አሁን ግን አንቺ ነጥብ ለማስጠር አንቺን ሪከርድ ለማስደረግ ስለሆነ ተረጋጊ። ና እዩ ነገሩን ኦኬ። ሚሰፋው ካለ የሚያማራው ካለ ሪከርድ አድርጊ፣ መረጃ ያዥ። አለቅም ሌላ ወሬ ማውራት ያስፈልገም። አንቺን ነጥብ ለማስጠር እስከሆነ ድረስ ተረጋጊ እያልኩሽ አንዳንዴ እኮ አንዳንዴ ሪመንበር አንዙ ነው። ሌላ ነገር እንዳትይ ብዬ ነው። እኔ ወደ ሌላ ነገር እንገባለን። ስሚ ቆያም በ ለማስጣል ነው አንደኛ እግሬ ላይ ነው የምትወርቀታል። ምንም ጥፋት አላጠፋሽ። ሰው እያየሽ እኮ ነው፣ ከታች በቃ ከአንተ አይጠበቅም። ሲሳደብ ራሱ ደንግጫለሁ። ሲሳደብ እኔ ሰምቼው አላውቅም። ሲሳደብ ሳይሆን መጦ በቃ ሀይ ባይ ሲለኝ ነው የማውቀው። እሺ አንድ አዳምጪኝ፣ ይቅርታ አንድ አዳምጪኝ። እታች እሷ እየሰማህ ከሆነ ፋውል ሰርተሀል። እሱ ያጠፋችው ጥፋት የለም። አንተን እንዳትቀርጽ፣ አንተ ሌላ ነገር እንዳትጃጃ ነው ያደረገችህ። ካለ ግባና ይቅርታ ጠይቃት። አለቅ ወደ ሌላ ውስጥ መሄድ ያስፈልጋል። አፍ መክፈት አያስፈልግም። ማምዬ፣ ተሳስቶ ነው ከጠጣ ምን ታረጊያለሽ? ሰው ልጅ ከጠጣ እኮ ብዙ ነገር ሊሸውል ይችላል። እና ሰማ ነውጣው ነው የሚያወሩ ታውቃለህ። ማምዬ በቃ የጾም ሰዓት ነው። ከአንቺ ጋር ማሄድም በቃ የሙድ በቃ አንተ ግን ከታች ካለ ሌላው ሙድ ለመግባት ከተፈለገ እኛን እልሳለን። የተሳለ መላስ ነው ያለን ግን ቢያጠፋችሁ ጥፋት የለም ለአንተ ነው እንዲሁም የዘጋችልህ ከአንተ አልጠብቅም። እንደዚህ እንደምታወራም አላቅም። ያለች በጣም ነው ሪስፔክት ያደረገች አንተ መስመር ወጥ ያረጉ ቅም እንዲህ ነው ልናወራው የቻልነው። እኔ እናንተ በእንደዚህ አይነት መንገድ ነው ጥያቄ የጠየቁ ማሚ ሰማሽ ነው እኔ ራሱ አልኩሽ። በደንብ እንዲለበለ ብፈልግ አልገባም። እኔ አልሳት አልጠይቅሽ ወይ ነበር አስገብኝ ያልኩ። እኔ አየሁት። አንቺ በርስፔክት ነው ያወራሹ አፉን እንዳይለካ ሪፖርት እንዳይደረግ ነው የጠበቅሽው። እሱ ግን በጻፈው ጽሁፍና በውስጥ መስመር በጻፈው ጽሁፍና ደውሎ ባወራሽ ሪከርድ ካረክሽ ሪከርድሽን ሽን ወንጀልም ነው ሰው አርዳለው ብሎ ከሆነ ሪከርድ አርገሽ ከሆነ ወንጀል ነው። ተሸውዷል

አሁን ተሳደፍ፣ የሚያስቀኝ ኮ በዚህ ይሰድባል፣ በውስጥ ደግሞ ማሜ እረፍ ይለኛል። ክርስቶስን ነው የምልህ፣ ግርማሞ አስከፍልሀለሁ። እየቀለድኩ አይደለም። እኔ ሲሰግሩ ሲሰግሩ የምትጠፋበትን አታውቀውም እንዴ? የት መጥፋት እንዳለብህ፣ እከክ፣ እኔ አይነ ዋራ ምንድኝ፣ ምን እንደማረግ ይውልሲ። አሁን አላወራም፣ አንድ ሰው እንዳይመውጠው ጋይስ ይቅርታ፣ ይቅርታ፣ ስድብት ያለ ሰገጤ ነው ማለት ነው። አንተ ስድብ ስድብ የፋራ ሙድ እንደሆነ አላወቅህም። አንተ በስድብ የምትጽፍ እርካክ፣ እንደውም እኮ አንተን ነበር የጠበቀች ብታውቅ፣ ምሮ እኛ አሜሪካ እኮ ነው የምትጠብቀው። ተጠብቆ የሚታገርበት ላይ እኮ ነው ያለው። አንተ ብስብስ፣ ያው በልጆች የመጠህ አንተ በርክ ሪከርድ አድርገሻል። በቃ ያዥ መረጃሽን ዋጋ አስከፊው በቃ፣ አንተ በተናገርክበት ኋላ ታፍራለህ። እርግጠኛ ግን ሰክሮ ነው። እኔ ከአሁን በፊት ከአንቺ ጋር ሲያወራ ማላውቀውም። ይቅርታ ግን ገብቶ ባወራሽው ወሬ ልክ እኔ እንዲህ ስታወራ አይቻህ አላቅም። ከመቼ ወዲህ ነው እንደዚህ የምታወራው ብለሽ ነ አስወረድሽው። እኔ አሁን ለሌላ ነገር ወይም ለማቀሳሰር ሳይሆን የገባው የእቴን ለመጠበቅ ነው የገባው። በቃ እሷን ሌላ ውስጥ ላለ ላለመክተት ነው እዛ ሲቀጥል አንተ እኔንም መሳደግ ጀመርክ። አንተ ወንድ ወንድን እንዲህ ብሎ አይሳደብም። እካክ ለማንኛውም ማሚዬ ግን መረጃችን ያዥ። ሌላ ነገር ካፍሽ አታውጪ። ለማንም ሪከርድ ለማንም እንትና አትሆኚ። አንተ ስድብ በእናትህ ልስደብ ካልኩ ባዶን ማስቀረ ግን በቃ ማሚዬ እሺ እየነገርኩ ነው። እችል እንደማደግማ ታውቃለህ። ግርማሞ ጠዋት አትደግማትም አልኩ። እንደማትደግመው እርግጠኛውኝ ነው። ነግርክ ማን የማትታወቅ መስሎ ነው? ቲክታክ ላይ ነው የማትታወቀው። ግርማሞ እማትታወቀው የማትታወቀው ቲክታክ ላይ ነው። ያሁን ዘግተህ ስለምትገባ ካሜራ ዳላስ ላይ በእጄ አልኩ ያልኩ አንት ብስብስ መላጣ የውርሲ ስ ሳ ገ እዚህች እንደምደውለ እንደምታወራት አንቧርቃት እንጂ እዚህ ጋ ብስብስ እወድሻለሁ፣ አከብርሻለሁ። መውደድና ማክበር እንደዚህ ነው። እኔ እሱ ወንዶቹ ወይ ሴቶቹ ነው እዛ ጋር መሰፋፈጥ ያለብህ። ዋጋ አስከፍልሃለሁ። ከኔ ጋር ደግመህ እንዳትሰፋፈጥ አልኩህ። ዳሴ ይሄን ነው የምነግርህ። እንደ ማምዬ አሳልፈሽ ትሰጪኛለሽ። ችላል እንዲ አፍን እንደ መጀመሪያ ስታወራ ኤቭሪባዲ እኮ እስክሚ ኖርማል አትደግመውም ብያለሁ። የእውነት ነው ማወራህ ደግሞ ግርማሞ፣ ስርዓት ያዝ። በቃ አትጨማለቅ። ኢዱሳ ኣስሽና ምትፈሻ እዚህ ሁሉም ሰው አንድ አይነት ነው የሚመስላችሁ እኮ። ሁሉም አንተ ስትቀድሜ ከአንተ በፊት ነው የምቀድምህ። እኔ በሚያስፈልገኝ ነገር ስትመጣ በምትፈልገው ነገር ነው የምመጣበት። ኣቦክ እራፍ እንደዚህ አይነት ፉከራ የሚሰራው ኢትዮጵያ ነው፣ ህግ የሌለበት ሀገር ላይ። እዚህ ህግ አለ አባቴ በደንብ

በቃ እሱ ልብን የጠበቅሽው ቢያውቅ ኑሮ እሱን ነበር የጠበቅሽው። እሱ ሲሳደብ እሱ አትነፊ በቃ አንድ እንደሚልሱት እኔ ላይ ያጠንቅቆ ያቅሻል። ለምን በውስጥ መስመር ይመጣል? በቃ ይሄ እኮ ህዝቡ እያየ ነው። አንድ ሰው አንድ ሰው ባያውቅ በውስጥ መስመር ሄዶ አይመጠመጥም እና አንቺነት ብለህ ማስጣል ነው አሁንም እስካሁን አልገባሽም። ገባሽም እኮ አልተረዳሽኝም። እኔ እኮ ለተናገረው አማርኛ እንዴት እንደደነገጥኩ ቢኮዝ አንዳንዴ የሪስፐክት የምታደርጓቸው ሰዎች አሉ ዝም ብለው ቢኮዝ ደርሶብኝ አያውቅም። ዲስላይክ ዛማች የሚያስደራርሰን ነገር የለም። እማየው ያው እንደዚህ መጡ ሲስቅ ምናምን ነው። እኔ ለአወራው ወሬ እኮ እንዴት እንደደነገጥኩ ጋይስ ለተሳደበው ቢኮዝ አንዳንዴ ኤክስፔክት የምናደርጋቸው